የጠይቃቸዋለው ማለት ነው። ዛሬ ደግሞ ሚስጥር ላወራችሁ ነው ማለት ነው። እሱ ምንድን ነው? እኛ የመዳም ቅመሞች ማለት ነው። እዚህ ስደት ላይ ስንኖር በጣም እንጨናነቃለን። በጣም የሆነ የሚያሳስበን ነገር አለ ማለት ነው። እሱ ምንድን ነው? የሆነ እሱ ጓደኛ የነበረች ማለት ነው እና ቅርብ ቀን ነው ወደ እዚህ የመጣችው ማለት ነው እና እሷ ከምትሰራበት ቤት ሌላ ኢትዮጵያዊ ሰራተኛ ነበረች ማለት ነው እና ያኔ ያች ሰራተኛ ኢትዮጵያዊ ሰራተኛ ማለት ነው ለመዳሟ ላሰሪዋ ማለት ነው ኢትዮጵያ ላይ ያጋጠማትን ሙሲባ፣ ጭንቀቷን፣ ሁሉን ነገር ታስረዳት ነበር ማለት ነው እና ውዶቼ፣ ምንም ቢሆን፣ ምንም ቢጨንቃችሁ፣ ምንም ቢከፋችሁ መዳሞችን ማለት ነው ምስጢራቸውን አታውሯቸው። ማለት ነው። ማለትም ስለዋራናቸው ናቸው የሚከፍሉን ነገር የሚሰጡን ነገር የለም ማለት ነው። ስሬ ሆነን ስራችን መስራትና በቃ ራሳችን አስከብረን መስራት ነው እንጂ ያለብን፣ ኢትዮጵያ ላይ ሆነን ያሳለፍነውን ነገር ለነሱ መናገር የለብንም ማለት ነው። ለምሳሌ በቃ አለ አይደለ ቤተሰቦች እንደዚህ ናቸው፣ እንደዚህ ናቸው፣ እኔም እንደዚህ ነኝ። እነሱ ለመጠይቅ አያርፉም ማለት ነው፣ ይጠይቃሉ እና ይሄንን ማውራት የለብንም ብዬ እመክራቸዋለሁ ማለት ነው። አሁን ማለት ነው ይች ልጅቷ ማለት ነው ያወራቻት ኢትዮጵያ ላይ ልጅ አለኝ ባለትዳር ነኝ ብላ እና ባሏ እንደሚያስከፋት ባሏ እንደሚጨቁናት፣ እንደዛ ነው ያወራቻት እና እንደዛ ብላ ያወረቻትን ለዚችኛዋ አወራይ ማለት ነው። ለመዳሞች ማለት ያለብን ልንገራችሁ ማለት ነው። እነሱ ለመጠየቅ ስለማያርፉ ማለት ያለብን እኔ ልጅ አለኝ ባለትዳር ነኝ ባይኖረንም እንኳን ማለት ነው። ያው ውሸት ሀራም ነው ግን እነሱ ማለት ነው እንድራሩልን ማለትም እንድራሩልን ደግሞ ወዛችን በስነ ስርዓት አንዳንዶቹ ማለት ነው ሰዓቱን ጠብቀው አይሰጡንም። በቃ በንትርክ በጭቅጭቅ የሚከፍሉን ሰዎች አሉ። ደመወዝ ጋ በጣም ችግር አለባቸው አረቦች ማለት ነው። እና ልጅ አለኝ ሁለት ልጅ አለኝ፣ በዛ ላይ ደግሞ እናቴ ሽማግሌ ናት። ልጅን ማስተምረው እኔ ነኝ። የትምህርት ቤት ወጭ አለብኝ። ስለዚህ በየወሩ ደመወዜን እንድሰጭኝ እፈልጋለሁኝ ብላችሁ ይህንን መናገር ማለት ነው። መቼም እንደዚ ይላሉ ማለት ። ከዛ ስንመጣ ልጃልሽ ባላልሽ ይላሉ አው ሀታ ባይኖረንም እንዳለን መናገር ማለት ነው። እና ያው ደሞስ በምንጠይቅ ሰዓት ነገር ሸለም ወይ? ስለዚህ የትምህርት ቤት ወጭ አለብኝ ደሞ ዜን እንድትሰጪኝ ፈልጋለሁ ብለን ስሬስ ፊት ለፊት መፋጠጥ አለብን ማለት ነው። እየሰራን ስለሆነ ደሞዛችንን በአግባቡ መቀበል ሳንፈራ ማለት ነው። ከዛ በተረፈ ስለኛ ማለት ነው ስለኛ ሕይወት ስለኛ ታሪክ ለእነሱ ፍጹም መናገር የለብንም ማለት ነው። ምንም ማለትም ሀቂቀትም ማለት ነው። ስለተናገር ምንም አይሰጡንም፣ አይጨምሩልንም፣ አይሰጡንም። እና ይችኛዋ ልጅ ያኔ በጣም ስለ ሁሉ ነገር እዚ ጋር አውርታታለች ማለት ነው። ከዛ ሁለተኛ ኢትዮጵያዊ ስታመጣ የዛችን ማለት ነው ለዚች እኔ ኢትዮጵያዊ ሰራተኛ ነበረችኝ እና እንደዚህ እንደዚህ ትላለች እያለ ለዚችኛዋ መልስ አወራቻት እና ይችኛዋ ያወራቻት ለእኔ ጓደኛ ናት እና እሷ እዚህ ቤት ኢትዮጵያ ነበረ እና ያወራቻትን በሙሉ ለእኔ አወራችኝ አለች ማለት ነው። እና ይቺ እንደዛ ስላለችኝ ምናልባት ማለት ነው ብዙ እህቶቼ ከዚህም በኋላ እንዳያወሩ በሚል ነው ማለት ትማሩበት አላችሁ በማለት ነው። እኔ ደግሞ እንደዚህ ማለት ነው ልሰራበት የቻልኩት ማለት ነው። እኔ ሀቂቀትን ልንገራችሁ፣ ሴትዬ ማለት ነው ብዙ ነገር ትጠይቀኛለች፣ ግን አላወራትም ማለትም ራሴን ዝቅ የሚያደርገኝ ስለሚመስለኝ ነው። ማለትም አወራትም አላወራትም ማፊ ፋይዳ ምንም የምጨምርልኝ የምቀንስልኝ ነገር የለም እና ትጠይቃለች። ለመጠየቅ አያርፉም። ሀታ ለራሱ ሀቂቃ ልንገራችሁ የሆነ ምግብ ማለት ነው ለየት ያለ ምግብ ነገር ምናምን ይመጣልና እሱ ይሄ ኢትዮጵያ ለ እንዴ ይላሉ ማለትም፣ እኛ ጋር ምግብ አለ አልሐምድልላ። ብር እንጂ የቸገረም በጣም ብዙ ነገር አለ ማለት ነው። እና ብርቅ መቃ የሆነ ብርቅ ነው የሚሆንባቸው ማለት ነው። ይሄ አለ እንዴ? እንደዚህ ታደርጋላችሁ እንደዚህ ትሰራላችሁ ይላሉ። አይደለም ህይወታችንንና እነሱ አቅርበው ለሚበሉት ምግብ ይጠይቃሉ ማለት ነው። ስለዚህ ያ ጀማአ እህቶች፣ ልትቆጠቡ ይገባል ከዚህ ነገር እላችኋለሁ ማለት ነው እና የምር ማለት ነው። ያቺ ልጅስ ሀቂቃ ማለት ነው እንግዲህ እነሱ ቁርአንንም ሀዲስንም ማሻላህ ተባረካላህ ያቃሉ ማለት ነው። የሰው ገበናል ምናህል ሄዶ ሰው ጋራ እንደዚህ ነበረች እንደዚህ ታደርግ ነበር ብሎ መናገር ሀረም እና ሀላልን በደንብ ያውቃሉ። ግን ያው ሄዳለ ዛይ እንደዛ ስትላት በጣም ነው የገረመኝ ማለት ነው። አልሐምድሊላ ያው ብዙዎቻችሁ ማለት ነው ይህን ቪዲዮ ሰምታችሁ ኢንሻአላህ ማለት ነው ብዙ ነገር እያለ ማውራት ራሳችሁን ትቆጥባላችሁ ብዬ ተስፋ አድርጋለሁኝ። የምር ያጋጥማል፣ ምንም ማለት አይደለም ያጋጥማል ያቺስ ሀገሯ ገብታለች። እንግዲህ ያው ለዚችኛይቱ ያው ምን ያህል መጥፎ እንደሆነች እና ምን ያህል ማስጠያ ማስጠያ ነገር እንዳ እንድትናገረች ብቻ አላውቅም። አንዳንድ ጊዜ ገብታችኋል። ሴትዮዋ ስትመጣ ማለት ነው የማወራው አማርኛ ይጠፋኛል። ሀቂቀት ማለት ነው እና ያጋጥማል። በዚሁ አጋጣሚ ያው ይሄን ይመስላል። ደጋግሜ ደጋግሜ አልነግራችሁም ራሳችሁን ቆጥቡ፣ ከመጥፎ ነገር። ስለ ደመወዝ ደግሞ ያው ደመወዛችን የመጣንበት አላማ ግባችን ነው። እሱን ደግሞ ያው በየሰዓቱ ሳትፈሩ መጠየቅ አለባችሁ ማለት ነው። ራሳችሁን ጨቁናችሁ መኖር የለባችሁም። እንደዚህ ሁነን ዱኒያ ማለት ነው ነገ ትቀራለች ማለት ነው። ሲቀሪ ይቀራል ማለት ነው። ስለዚህ እነሱም ፍጡር ናቸው፣ እኛም ፍጡር ነን። በስራችን ስራችንን አክብረን ስራችንን በደንብ መስራት ነው እንጂ ያለብን እነሱን መፍራት የለብንም። ስለዚህ ጠንክረን ስራችንን አክብረን መስራት እንጂ እነሱ ማን ስለሆኑ ነው እነሱን የምንፈራው ማለት ነው። ይህን ይመስላል ኢንሻላህ ማለት ነው። እንደዚህ አዲስ አዲስ ነገሮችን ይጠቅማሉ የሚሉትን ነገሮች ይዘላችሁ እመጣለሁ። እኔንም ላይክ እና ሰብስክራይብ በማድረግ ቻናሉን አሳድጉልኝ፣ አበረታቱኝ እላችኋለሁ። እህታችሁ ሐያት ማለት ነው እና በጣም ብዙ ብዙ ገጠመኞች አሉ ስደት ላይ ያጀማ ያው ግን እንሻላ ጊዜ አይኖረንም እንደዚህ ደግሞ ማለት ነው። በመሃል ሴትዮዋ ስትጠፋ ስትመጣ የምናወራው ነገር ይጠፋናል። ኢንሻላህ አላህ ደግሞ በሰላም አገራችን ገብተን የገጠሙንን ገጠሞች በስነ ስርዓት እያሰብን የምናወራ የምንገልጽ ይሆናል ማለት ነው። አሁን ግን አሁን ግን አንድ ጊዜ እነሱ ድምፅ ይገባል እንላለን። ሁለተኛ ደግሞ መጡብን አልመጡብን አስባችሁታል። በጣም ስቀቀን ከባድ ነው ማለት ነው። እና ስለዚህ ኢንሻላህ በደንብ ሁሉንም ነገር ላስረዳችሁች ላለውኝ ብቻ ከእናንተ የምጠብቀው ሀያት ዩቱብ የሚለውን ቻናል ከፍ ከፍ አድርጉት ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ላለውኝ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ፣ አላህ ይጠብቃችሁ። ኢንሻአላህ የዛሬው ቆይታችን ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምመጣላችሁ ድረስ አሁንም ከኔ ቻናል ጋር ሆናችሁ አበረታቱይ ማለት ነው። ያ ጀማአ ዛሬ ደግሞ ጁማአ ነው፣ ሰለዋት አብዙ። ይሄ ቪዲዮ የተጫነው በጁማአ ቀን ነው ማለት ነው። ሰለዋት በመብዛት ኢንሻአላህ ዱንያችንንም አሄራችንንም ይዘን መጓዝ ነው። ሰላም አሌይኩም ወረህመቱላሂ ወበረከቱ።